ልማደኛው ድል አድራጊ የአማራ ፋኖ በጎጃም ሶስተኛ የጎጃም አገው ምድር ክፍለ ጦር ዛሬም ሌላ ጀብድ ስለ መስራቱ ተነግሯል። በባህር ዳር አቅራቢያም ከባድ ተጋድሎ ተደርጓል ተብሏል። የውጊያ መረጃዎች ለሚዲያችን ደርሰዋል። በዝርዝር እናስደምጣቸዋለን። የአማራ ፋኖ ቁርጥ ውሳኔ እንዲያስተላልፍ ጥሪ ቀርቧል። መቆራረጥ ግዴታ የሆነበት ጊዜ መጥቷል ተብሏል። መረጃውን ይዘናል። በወለጋ ሰማይ ስር ሌላ የእልቂት ነጋሪት ተጎስሟል። የአማራ ሕዝብ አደጋ ላይ ወድቋል። በቆይታችን እንመለከተዋለን። የመቀሌ ፖለቲካ ላይ ጠገን የተሰበረ መስሏል። ሌላ ዙር ጦርነት ሊጀመር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 የአማራ ፋኖ በጎጃም ጎጃም አገው ምድር ሶስተኛ ክፍለ ጦር ቲሊሊ ዘንገና ብርጌድ ወደ ቲሊሊ ከተማ በመግባት በሰራው ኦፕሬሽን ስድስት የመንግስት ኃይሎች ላይ እርምጃ ወስደዋል። ስድስቱም ሙሉ በሙሉ ህይወታቸው አልፏል። ክፍለ ጦሩ በቀጠናው ከፍተኛ ተጋድሎ በማድረግ ተደጋጋሚ ድሎችን አስመዝግበዋል። በፋግታ ለኮማ፣ ሰከላ፣ ግሽ አባይ፣ አጉት፣ አቸፈር፣ ዳንግላ፣ እንጅባራን ጨምሮ ሰፊ ቀጠናዎችን የሸፈነው ክፍለ ጦር የተናበበ ውጊያ በማድረግ የሚታወቅም ነው። ባህር ዳር፣ ሜጫና ይልማና ዴንሳ፣ ጭስ አባይ ቀጠናን የሚሸፍነው የአማራ ፋኖ በጎጃም አንደኛ ክፍለ ጦርም ከጭንባ በሶስት አቅጣጫ ለአፈና ወደ መሸንቴ የተንቀሳቀሰውን ከፍተኛ ቁጥር ያለው የመንግስት ኃይል አይቀጡ ቅጣት ቀጥቶታል። ቁጥሩ ያልታወቀ የብልጽግና ሰራዊት ቁስለኛና ሙት ሆኗል ተብሏል። አዲስ ዓለማየው ክፍለ ጦር ደግሞ በሉማሜ ከተማ ባደረገው ውጊያ አስደናቂ ጀብዱ ሰርቷል። በውጊያው 48 የመንግስት ጦር አባል ተደምስሷል። አንድ ሙሉ ካሶኒ የብልጽግና ኃይል በዘሪውን 13 እርምጃ ተወስዶበታል። 23 ቁስሏል፣ 9 ተማርኳል። በርካታ የክላሽ ተተኳሽ 11 ክላሽ አንድ አብራራው በርካታ ላፕቶፕ ለፋኖ ገቢ ሆኗል። በውጊያው ሉማሜ በብረቁ ደጃዝ ማሽተር ላጓሉና የቦቅላ አባይ ብርጌድ በጋራ የተሰራ ነው ለሁለት ዓመት በቀረበ ጊዜ እየተካሄደ ያለው ትግል የአማራ ህዝብ ጀግንነት ለዚህኛው ዘመን ትውልድ አድምቆ ያሳየ እንደሆነ ተነግሯል ይህንን ትግል ከነከፍታው ለማስቀጠል ከጦር ሜዳው ፍልሚያ ባሻገር መዋቅራዊ አደረጃጀትን ማጠናከርና ማጥራት ትኩረት ሊሰጣቸው ይገባል ተብሏል ለሩብ ክፍለ ዘመን ያህል በሰላማዊ መንገድና በመጠነኛ ቡድኖች የጫካ ትግል የተካሄደው ላለፈው ሁለት ዓመት ደግሞ በተሟላ ሁኔታ የአፈሙዝን መንገድ የያዘው የአማራ ህዝብ ትግል አሁንም ቀጥሏል አማራን ጠልተው በተነሱ ኃይሎች ስርዓት ተበሽቶ መዋቅር ተዘርግቶ ወታደራዊና ፖለቲካዊ ኃይል ተሰማርቶ በመግደሉ፣ በመሳደዱ በመፈናቀሉና ለሀገሪቱ ኢኮኖሚ፣ ማህበራዊና ፖለቲካዊ ጉዳዮች ባይተዋር በመደረጉ የከፋው አዲስ ትውልድ በእንቢተኝነት ተነስቷል። ጠላቶቹ እርስቱን ነጥቀው የፈነጩበት፣ ክቡር የአማራነት ማንነቱን የገፉበት፣ በሌሎች ህዝቦች ላይ ትርክት ፈጥረውና የትምህርት ስርዓት ቀርጸው የሚጠላው ትውልድ ያፈሩበት፣ በዲፕሎማሲ ከዓለም አቀፍ ግንኙነቶች በር እንዳይደርስ ያደረጉት፣ ህክምና ከልክለው ወይም አዛብተው ሞትና አልቂት የፈረዱበት፣ ከመሰረተ ልማት አርቀው ከድህነት ጋር እንዲቆራኝ የፈረዱበት ህዝብ በአዲሱ ትውልድ እየተመራ የነጻነቱን መንገድ በድል ጀምሯል። በጠቅላላው የትግሉ መነሻ ምክንያት ህዝቡ የህልውና አደጋ ውስጥ መግባቱ ስለመሆኑ ይነገራል። የእንቢተኝነቱ እርሾ ደግሞ የተገነባበት ማህበራዊ ስሪት ነው ተብሏል። አማራ በማህበራዊ ስሪቱ መታገስን እንጂ መፍራትን አልወረሰም። ለነጻነት እንጂ ለባርነት ፍጹም ባዳ ነው። ተከባብሮ መኖርን እንጂ በመገፋት ውስጥ መቀጠልን ስነ ልቦናዊ ስሪቱ አይፈቅድለትም። ለነጻነት ድሩ ቤቴ ማለት ስለ ወገን ሲባል የነፍስና የደም ዋጋ ለመክፈል የመቁረጥ ማህበራዊ ስሪት ያለው ህዝብ እንደሆነ ይነሳል። አማራ የጦር ሜዳ ንጉስነትን የወረሰ ጀግና ተኳሽ ነው። አፈሙዙ ከጠላት ግንባር የተጣበቀና አሸናፊነትን ብቻ የሚያውቅ ስለመሆኑም ይነገራል። ይህንን የትናንት የጀግንነት እርሾ ተጠቅሞ ባለፈው አንድ ዓመት በብልጽግናው ስርዓት የገጠመውን ወረራ እያሸነፈ እንዲቀጥልና ማንም እየገባ የማይዘግነው ህዝብ እንደሆነ እንዲያሳይ ስለማድረጉም ይነሳል። የተመዘገበው ድል በጊዜ ሂደት የማይዘነጋና የተከፈለበትን ዋጋ የማይረሳ መሆን እንደሚገባው ይነገራል። ትግሉ ከሁሉም አስቀድሞ በራስ ወገን ላይ መቁረጥን የሚጠይቅ እንደነበር ይታወቃል። ለዕለታዊ ስልጣንና እንጀራ ከጠላት ጋር ወግኖ የተሰለፈን ወንድምና እህት በሐሳብም በአፈሙዝም ተፋልሞ ማንበርከክ እልህ አስጨራሹ ገጠመኝ ነው ተብሏል። ከእናቱ ልጅ ጋር ቃታ ስቦ የተዋጋ ከወላጅ አባቱ ጋር በተቃርኖ ተሰልፎ ጦር ሜዳ የሚገናኝ ጓደኝነትን የበጠሰ የዓላማ ጽኑነት የተስተናገደበት መራር ትግል ተካሂዷል። ለትግሉ እዚህ መድረስ በርካቶች በያውደውጊያው በጀግንነት ተሰውተዋል። የአማራ ሕዝብ መንግስታዊ ጅምላ ጭፍጨፋውን ተቋቁሞ ከልጆቹ ጎን ተሰልፎ ከርሟል። እንዲሆነ የተገኘ ድል ግን ተቋማዊ ጥበቃ ካልተደረገለት መስመሩ እንደሚስት ወይም እንደሚከስም በስጋት የሚያነሱት በርካቶች ናቸው። የአማራ ፋኖ ከጠላት ጋር ከሚያደርገው የዕለት ከዕለት ትንቅንቅ ጎን ለጎን አደረጃጀቶችን ማጥናትና ማጠናከር አለበት ተብሏል። ከሁሉም ቀድሞ ከጎንዮሽ መጓተቶች የወጣ አማራዊ መዋቅር መፍጠር ተገቢ እንደሆነ ተነግሯል። በዚህ ውስጥ ግላዊ ፍላጎቶች የማይስተናገዱበት ዘመን ላይ መሆኑን መረዳትና ትልቁን ሕዝባዊ ስዕል አይቶ በሀቅ ላይ መቆም እንደሚያስፈልግ ይነሳል። በክፍለ ሀገራዊ ግዛቶች የተደራጀው ኃይልም ቢሆን ፍላጎት ገድቦ ወደ አንድ እዝ መምጣት አለበት። በክፍለ ጦርና በብርጌድ የተደራጀው ኃይልም በቁጥርና በስልጠና ማብቃት ይጠይቃል። በተለይም መዋቅሩን ከብልጽግና ሰርጎ ገቦች፣ ከትግል መንታፊዎች፣ ከዝናና ገንዘብ ፈላጊዎች፣ ከውሸታሞችና ከአስመሳዮ መጠበቅ የግድ ይላል። አደረጃጀቱም እንዲህ ያሉ አካላትን ለማስተናገድ የማይፈቅድ መሆን አለበት ተብሏል። ወታደራዊ አደረጃጀቱ የግድ በፖለቲካው መታገዝ እንዳለበትም ተነግሯል። ለዚህም ሳይንሳዊ በሆነ መንገድ የተደራጀው ወታደራዊ ሰንሰለት በትዩ ፖለቲካዊ መዋቅር እየፈጠረ መሄድ አለበት ተብሏል። በምስራቅ ወለጋ ዞን ኪረም ወረዳ ከሁለት ሳምንት በፊት 100 አለቃ ሳሚ የተባለ ያገዛዝ ወታደራዊ አዛዥ መገደሉን ተከትሎ ከባጊን እና ወፍሽ ቀበሌዎች የፋኖ ቤተሰብ ናቸው የተባሉ አማራዎች እየተለዩ ሕፃን፣ ሽማግሌ በሙሉ የወረዳው እስር ቤት እስኪሞላ ድረስ ወደ ወረዳው ዋናው ከተማ ቢሮ እየተወሰዱ በጅምላ ያለማንም ጠያቂ ሲታሰሩ እንደሰነበቱ ተነግሯል። ሰሞኑን ደግሞ በዚህ ወረዳ ጨቢ ቀበሌ ላይ የተፈጠረን ግጭት ምክንያት በማድረግ ከወረዳው ዋና ከተማ በተጨማሪ አላፊ አግዳሚው አማራ ሙሉ እየታፈሰ እስር ቤቱን መምላቱን ተከትሎ የነጋዴ መጋዘኖችና የግለሰብ ቤቶችን እየተከራዩ የአማራውን ማህበረሰብ ልክ እንደ እህል እየተከዘነ በሞትና በህይወት መካከል እንደሚገኙ ምንጮች አረጋግጠዋል። በተያያዘ ዜና ሲኖዶሮ፣ አሹኩሴ፣ ቂልጣቦና ሰጌ የተባሉ ቀበሌዎችን በተናበበ ሁኔታ ለመውረርና አማራውን ለማፈናቀል ከጊዳ ያና ወረዳ የተነሳ የኦነግሸኔ ኃይል ወደ አለልት ወንዝ እየሰፈረ ሲገኝ ላይኛውን በከተማ በኩል የኦሮሚያ ልዩ ኃይል ሚኒሻና መከላከያ ዝግጁ እንዲሆን ታዟል ተብሏል። በትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀኔራል ታደሰ ወረደ የተቋቋመው ካቢኔ አካታችና አሳታፊ ባለመሆኑ ተቀባይነት የለውም ሲሉ በክልሉ የሚንቀሳቀሱ ሶስት የፖለቲካ ፓርቲዎች በክልሉ ወቅታዊ ሁኔታ ላይ በጋራ በሰጡት መግለጫ አስታወቁ። በሌተናል ጀኔራል ታደሰ የተመሰረተው ጊዜያዊ አስተዳደር ወደ ስልጣን የመጣው በጉልበት ነው ብለው የሚያምኑ ሶስቱ ፓርቲዎች የትግራይ ነፃነት ፓርቲ ውናት የአረና ትግራይ ለዲሞክራሲ አረና፣ ባይቶና ትግራይ ባይቶና በጋራ በሰጡት መግለጫ ተገልጿል። ፓርቲዎቹ በክልሉ ሕዝብ ጉዳይ በጋራ ለመስራት በሚል ኪዳን ለተጋሩ ብሔራዊ ደህንነት የተሰኘ የትብብር ማዕቀፍ መስርተው በመስራት ላይ ይገኛሉ። የቀድሞው የክልሉ ጊዜያዊ አስተዳደር የስልጣን ጊዜው ማብቃቱን ተከትሎ ወደ ስልጣን የመጣው አካል በጉልበት ነው የመጣው ብለን እናምናለን። በጀነራሉ የተመሰረተው ካቢኔ አቃፊና አሳታፊ ያልሆነ አንድ ቡድን ብቻ ያሳተፈ ነው ሲሉ የትብብሩ ኪዳን አባል የሆነው የትግራይ ነጻነት ፓርቲ ውናት ሊቀመንበር ዶክተር ደጀን መዝገበ በመግለጫ ወቅት ተናግረዋል። በክልሉ በቀደመው የጊዜያዊ አስተዳደሩ የተመሰረተው የጊዜያዊ ምክር ቤት ፕሬዝዳንት ታደሰ ወረደ የሚመራው ጊዜያዊ አስተዳደር እውቅና እንደማይሰጠው ዶክተር ደጀን ተናግረዋል። በክልሉ እንዲካሄድ በፕሬዝዳንት ታደሰ የተጠራውን ብሔራዊ እርቅ እንደማይቀበለው ገልጸዋል። የትግራይ ህዝብ ወሳኝ የፖለቲካ ጥያቄዎች ምላሽ ባለመገኘታቸውና የፕሪቶሪያ ስምምነት ተግባራዊ ባለመሆኑ ስውር በሆነ መንገድ ጦርነቱ ቀጥሏል ብሏል። የአረና ትግራይ ፓርቲ ሊቀመንበር የሆኑት አምዶም ገብረስላሴ በኩላቸው ከዚህ በፊት የተመሰረተው ጊዜያዊ አስተዳደር አቃፊ አልነበረም ሲሉ ገልጸው አሁን ደግሞ የተመሰረተው ጊዜያዊ አስተዳደር የአንድ ቡድን ብቻ በመሆን ነው ሲሉ ገልጸዋልም። እያንዳንዱ ጊዜያዊ አስተዳደሩ ተግባር በጊዜያዊ ምክር ቤቱ ቀርቦ መጽደቅ አለበት ሲሉ ያሳሰቡት አቶ አምዶም ይህን ግን በቸልታ አልፈውታል ሲሉ ተችተዋልም። የባይቶናው ምክትል ሊቀመንበር አቶ ዮሴፍ በሬህ በበኩላቸው አዲሱ ጊዜያዊ አስተዳደሩ ፕሬዝዳንት ታደሰ ወረደን ንግግራቸውና ተግባሮቻቸው የተለያየ ናቸው ሲሉ ወቅሰዋልም። ትግራይ በተበታተነችበት ሁኔታ የትግራይ ሕዝብ ጥያቄ ምላሽ ባላገኝበት ወቅት የትግራይ ተወላጆችን አሰባስቦ የማገገሚያ መንገድ ከመከተል ይልቅ የአንድ ቡድን መንግስት ነው የመሰረቱት ሲሉ አቶ ዮሴፍ ፕሬዝዳንቱ ወቅሰዋል። በተጨማሪም የክልሉን ሀብት የመቆጣጠር አካሄድ ነው እየተካሄደ ያለው ማለታቸው ታውቋል። ግብፅና ጅቡቲ የቀይ ባህርና የኤደን ባህረ ስላጤ የአስተዳደርና የጸጥታ ጉዳይ የውሃ አካላቱን የሚጎራበቱ ሀገራት ብቸኛ ኃላፊነት እንደሆነ መስማማታቸውን የግብፁ ፕሬዚዳንት አብደልፈትህ አልሲሲ ተናገሩ። የያዚ 15 ቀን 2017 ዓ ም ለይፋዊ የአንድ ቀን ጉብኝት ወደ ጅቡቲ ተጉዞ የነበሩት የግብፅ ፕሬዚዳንት አልሲሲ ከሀገሪቱ ፕሬዝዳንት ኢስማኤል ኦሚር ጊሊ ጋር ተገናኝተው ንግግር አድርገዋል። ሁለቱ መሪዎች ቀጠናዊ ጉዳዮች ላይ መነጋገራቸውን የገለጹት የጅቡቲው ፕሬዚዳንት ኢስማኤል በዚህ ንግግር የሱማሊያና ሱዳን ጉዳይ መነሳቱም ጠቅሰዋል። እንደ ፕሬዚዳንት ስማኤል ያለጻ ሁለቱም መሪዎች የተነጋገሩበት ሌላኛው ቀጠናዊ ጉዳይ የቀይ ባህርና የኤደን ባህረ ሰላጤን የሚመለከት ነው። ሀገራቱ ቀይ ባህርና የኤደን ባህረ ሰላጤን የሚያገናኘውን የባብኤል ማንደብ የባህር ወሽመጥ በተመለከተ መነጋገራቸው የጅቡቲ ፕሬዝዳንት አስታውቀዋል። ይህ የባህር ወሽመጥ በጅቡቲ በኤርትራና በየመን የሚገኝ ስትራቴጂክ አካባቢ ነው። ሁለቱ ፕሬዝዳንቶች በዚህ የባህር ወሽመጥ የደህንነት ሁኔታ ላይ እንደተወያዩ ተገልጿል። ወሳኝ የዓለም አቀፍ ንግድ መተላለፊያ በሆነው ቀይ ባህር ነጻ የባህር ንግድ እንቅስቃሴ እንዲኖር ለማስቻልና የባህሩን ጋት ለማረጋገጥ የሚያደርጉትን ትብብር ለማጠናከር እንደተስማሙም የጅቡቲው ፕሬዝዳንት እስሜል አስታውቀዋል። የግብፁ ፕሬዝዳንት አብድል ፈታህ አልሲሴ በበኩላቸው ባደረጉት ንግግር አፍሪካ ቀንድና የቀይ ባህር ቀጠና ወቅታዊ ሁኔታን በተመለከተ ከጅቡቲ ፕሬዝዳንት ጋር ሰፊ ውይይት ማድረጋቸውን ገልጸዋል። ሁለቱ ሀገራት በቀይ ባህር ላይ የሚያጋጥሟቸውንና ተግዳሮቶች በተመለከተም ንግግር መደረጉ ተጠቅሷል። ፕሬዝዳንት አልሲሴ በንግግራቸው በወሳኝ የዓለም አቀፍ ንግድ መስመሮች ላይ የሚቃጣን ማንኛውንም የደህንነትና በነጻነት የመጓዝ አደጋዎች በማያሻማ ሁኔታ እንደምንቃወም አረጋግጠናል ሲሉ ከጅቡቲው ፕሬዝዳንት ጋር የተስማሙበትን ነጥብ አንስተዋል። በተጨማሪም ለቀጠናዊ ደህንነት መርሆችና መሰረቶች ለመገዛት አስፈላጊነት በተመለከተ መግባባት ላይ መደረሱን ፕሬዝዳንቱ ተናግረዋል። አልሲሲ ከጅቡቲው ፕሬዝዳንት ጋር ከስምምነት ላይ እንደደረሱ የገለጹት ሌላኛው ጉዳይ የቀይ ባህርና የኤደን ባህረ ሰላጤ የአስተዳደር ጉዳዮችን የሚመለከት ነው። ሁለቱ መሪዎች ወሳኝና ዓለም አቀፍ የባህር ንግድ መተላለፊያ የሆኑት የቀይ ባህርና የኤደን ባህረ ሰላጤ አስተዳደርና የደህንነት ጉዳዮች የተጎራባች ሀገራቱ ብቸኛ ኃላፊነት እንደሆነ ከስምምነት ላይ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 የነበረ ቢሆንም ስምምነቱ ተግባራዊ ሳይሆን ቀርቷል። ከሶማሌላንድ ጋር የነበረው ስምምነት ኢትዮጵያ የባህር ጦር ሰፈርና ወደብ እንድታገኝ የሚያስችል እንደሆነ ገልጾ ነበር። ከዚያ በኋላ ኢትዮጵያ በቱርክ አሸማጋይነት ከሶማሊያ ጋር የወደብ ተጠቃሚነት ለማግኘት የሚያስችል ስምምነት ላይ ቢደርሱም ሞቃዲሾ ለኢትዮጵያ የባህር በር ጦር ሰፈር እንደማትሰጥ ገልጻለች።